ቤታችሁን እንደዚህ የሚያምር ኳርቲዝ ማሰራት ካሰባችሁ እጅግ በጣም ወሳኝ የሆነ መረጃ ነው። ይህን ቪዲዮ እስከ ፍጻሜው ብትመለከቱት ግልጽ የሆነ ማብራሪያ ጋር የምነግራችሁ ነው የሚሆነው። ቤቱ ስንት በስንት ነው፣ ስንት ኳርቲዝ ወሰደ፣ በብር ደረጃ ጠቅላላ ስንት ብር ይወስዳል። ይህም ቤት ለመስራት እንግዲህ በአሁኑ ሰዓት ኳርቲዝ ብታሰሩ ስንት ብር እንደሚጨርስባችሁ ሙሉ መረጃውን ወደ እናንተ የማቀርብ ነው የሚሆነው። አብራችሁ ይቆዩ።

ውድና የተከበራችሁ ተመልካቾች ኳርቲዝ ማሰራት ላስባችሁ በአሁኑ ሰዓት 73 ቆርቆሮ ወይንም ደግሞ ሰባ በስምንት የሆነ ቤት ኳርቲዝ ለማሰራት ስንት ኳርቲዝ ያስፈልጋል፣ የባለሙያስ ጠቅላላስ ምን ያህል ብር ያስፈልገናል የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዶ ምክቷን በመጫን ቤተሰቡኑ፣ የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። በቅድሚያ ስለ ኳርቲዝ አሰራር ካሁን በፊት እንግዲህ ሰፊ የሆነ ማብራሪያ አድርጊያለሁ። ምናልባት ይህን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ካላችሁ ግልጽ እንዲሆነላችሁ ስለ ኳርቲዝ ማሰራት ካለብን ቅድሚያ እንዴት መገረፍ ይኖርበታል፣ በምስ መልኩ መዘጋጀት አለበት፣ ሁለት አይነት አሰራሮች ጭምር እንዳለው ሰፊ የሆነ ማብራሪያ ጋር የሰራሁት ቪዲዮ አለ። ወደኋላ መለስ ብላችሁ ብታዩት። ምናልባት ይህን ቪዲዮ ያን ቪዲዮ ያላላያችሁ አሁን ይህን ስትመለከቱ ምናልባት ጥያቄ ሊሆንባችሁ ይችላል ብዬ ስላሰብኩ ነው። ምናልባት ለመጀመሪያ ጊዜ የሚመለከቱ እህቶች ወይም ወንድሞች ሊኖሩ ይችላሉ ብዬ ስላሰብኩ ነው። ስለዚህ ወደኋላ መለስ ብላችሁ ኳርቲዝ ከመሰራቱ በፊት ሁለት በአንድ ግርፍና እንዲሁም ደግሞ ሽንብራ ግርፍ ማስገረፍም ካሰባችሁ ልዩነትና እንዴትስ መሰራት አለበት ቅድሚያ የሚለውን ሙሉ ማብራሪያ ሰጥቼበታለሁ። ወደኋላ መለስ ብላችሁ ተመልከቱት። ውድ ተመልካቾች እንግዲህ ወደ ማቴሪያሉ ስንሄድ ኳርቲዝ እንግዲህ ቤቱ ሰባ በስምንት የሆነ ቤት ነው። ኳርቲዝ ስንት ይወስዳል ወደሚለው በቅድሚያ የምንሄድ ይሆናል። ስለ ኳርቲዙ እንግዲህ ቤቶች አሁን ላይ የሚሰሩት ቁመታቸው ትንሽ ሰጠት የተደረጉ ናቸው ማለት ነው። ያ ማለት ቁመት አላቸው ረዘም ያሉ ቤቶች ናቸው። የኳርቲዝ አጠቃቀሙ እንግዲህ ምናልባት እንደ ቤቱ ቁመት ይወሰናል። ቤቱ አጠር ካለ እንዲሁም ይቀንሳል፣ ጨመር ካደረገ ደግሞ በዛው ልክ ኳርቲዙ ይጨምራል ማለት ነው። ኳርቲዝ ለማሰራት የሚያስፈልጉ ማቴሪያሎች እንግዲህ የኳርቲዝ ቀለምና ፕላስተር ነው የሚያስፈልገው። ፕላስተሩ ለምንድን ነው? የተለያዩ ዲዛይኖችን መጠቀም ስትፈልጉ የመቁረጫ ፕላስተሮች አሉ። እነዚህ ፕላስተሮች ናቸው እንግዲህ ከዚህ ቦታ ላይ የሚያስፈልጉት። ከዛ ውጭ የኳርቲዝ ቀለም ነው የሚያስፈልገው ። ስለዚህ ወደ ማቴሪያሎቹ ወደ ግዥ ደረጃ ወይም ወደ ብር ስንቀይራቸው 35 ኳርቲዝ በ2100 ስታበዙት 73500 ብር ለኳርቲዝ የሚያስፈልጋችሁ ይሆናል። ከዚህ ውጭ ፕላስተር ነው። ፕላስተር እስከ 20 ፕላስተር የሚያስፈልግ ይሆናል። አንድ ፕላስተር አሁን ላይ 150 ብር ነው። የ20ው እስከ 3000 ብር ለፕላስተር የሚያስፈልግ ይሆናል። ሌላው ከበሌቶ መስሪያ ያ ማለት መወጣጫ የሚሆን ዙሪያውን እንደዚህ ሲሰራ ለሱ እንጨት ያስፈልጋል። ማገር ያስፈልጋል። ለሱ እስከ አምስት ሺህ ብር ለእንጨት የሚያስፈልግ ይሆናል እንግዲህ ቤቱን ለማሳመር ወይም ለመስራት የሚያስፈልጉት ማቴሪያሎች አሁን እየጠቀስኩላችሁን ይመስላል። ፕላስተር እስከ ሀያ ከዛ ውጭ ኳርቲዝ ነው። እንዲሁም ለዚህ ከበሌቶ መስሪያ እንጨት፣ ሌላው የባለሙያ ይሆናል ማለት ነው። ስለዚህ ለፕላስተር እስከ 3000 ብር፣ ለኳርቲዙ 73500 አካባቢ ያስፈልጋቸዋል። ለእንጨት ደግሞ እስከ 5000 ብር የሚያስፈልግ ይሆናል። ለባለሙያ እስከ 20000 ብር። ምናልባት እንግዲህ እንደየ አካባቢዎች የባለሙያ ዋጋ ሊለያይ ይችላል እንዲሁም ደግሞ እንደ ባለሙያ ባለሙያዎቹም ደረጃ ይወሰናል ማለት ነው። ምናልባት አንዱ በሚሰራበት ሌላኛው ባለሙያ ላይሰራ ይችላል። ስለዚህ ከ15 እስከ 20 ሽብር ለባለሙያ የሚያስፈልጋችሁ ይሆናል። ነገር ግን እስከ 20 ሽብር ነው። አሁን ላይ ኳርቲዝ ሙሉ በዚህ መንገድ ማሰራት ብታስቡ እስከ 20 ሽብር የሚያስፈልጋችሁ ነው የሚሆነው። ይህን ስትደምሩት እንግዲህ ወደ ተመልካቾች እስከ መቶ አንድ ሽብር አካባቢ በአሁኑ ሰዓት የሚያስፈልግ ይሆናል ከዚህ ላይ እንግዲህ ምናልባት ቦታዎች እንደየአካባቢያችን ስለሚለያዩ ሌላ አካባቢ ላይ ደግሞ የኳርቲዝ መጠኑ ይህን ያክል ቢወስ የባለሙያዎች ሊለያይ ይችላል። ወይንም ደግሞ የትራንስፖርት መንገድ ሊኖረው ይችላል። ባለሙያዎች ብዙ መንገድ ተጉዞ ሊሆን ይችላል የሚሰሩት። እንደዛ ከሆነ ደግሞ ምናልባት የትራንስፖርት የምን የምን ነገር ከዚህ በላይ ሊጨምር ስለሚችል ያንን ታሳቢ ታደርጉታላችሁ። እዛው ባሉ አካባቢዎች በየአካባቢ ባሉ ባለሙያዎች የምታሰሩ ከሆነ ግን እስከ መቶ አምስት ሺ ብር ብላቸው ብትይዙት አሪፍ ነው። ከ መቶ እስከ መቶ አምስት ሺ ብር በአሁኑ ሰዓት ኳርቲስ 78 የሆነ ቤት ለማሰራት የሚያስፈልግ ይሆናል። ውድና የተከበራችሁ ተመልካቾች እንደዚህ አይነት ቁም ነገርና አስተማሪ የሆኑ ቪዲዮዎችን ስትመለከቱ ላይክ ማደርጋችሁን አትርሱ። መረጃውን ወሰዳችሁ በኋላ ጥሩ ነገሮችን ለእናንተ ተስፋ የሚሰጥ ነገር ካያችሁ በኋላ ላይክ ሳታደርጉ መውጣት የለባችሁም። በተለይ ደግሞ ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ ብታደርጉ እጅጉን በጣም ትጠቀሙበታላችሁ። የትኛውንም እንዲሰራ እንሰራላችሁ ወይም እንዳቀርብላችሁ የምትፈልጋቸው ጥያቄዎች ሲኖሩ በኮሜንት ማስቀመጥ ትችላላችሁ። እንሻላ የምመልስላችሁ ነው የሚሆነው በቀጣይ ደግሞ እንግዲህ ስለመረጋ ና ስለ ግርፍ እንዲሁም ደግሞ የተለያዩ ለእናንተ አሁናዊ ወቅቱን የጠበቁ ስራዎችን በአሁኑ ሰዓት ማሰራት ብታስቡ የሚለውን ሙሉ መረጃ የማቀርበላችሁ ነው የሚሆነው ማለት ነው። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። መግቢያ ላይ እንደነገርኳችሁ ኳርቲዝ ማሰራት ካሰባችሁ ቤታችሁን ስታስገርፉ ለኳርቲዝ ዝግጁ አድርጋችሁ ብታልፉ አሪፍ ይሆናል ማለት ነው። ስለ አቆራረጥ ፕላስተር እንግዲህ የተለያዩ ዲዛይኖች አሉ። በፈለጋችሁት አይነት ዲዛይኖችን እንግዲህ በሚያምራችሁ የትኛውን በተለይ የተሰሩትን በማምጣት በዚህ መንገድ ስሩ ልንብላችሁ ማሰራት ትችላላችሁ። ከለሮችም በጣም ብዙ አይነት ከለሮች አሉ። ዲዛይኖችም በዛው ልክ። በዚህ መሰረት ምርጫችሁን መርጣችሁ ኳርቲዝ ማሰራት ትችላላችሁ። ሌላው ስለ ሽምብራ ግርፍ ነው። ሽምብራ ግርፍ የተገረፈ ቤት ኳርቲዝ መሰራት አይችልም። ያ ማለት ምንድን ነው መሆን ያለበት ሽምብራ ግርፍ ከተገረፈ ቀለም ነው ሊቀባ የሚችለው ማለት ነው። ስለዚህ ሽምብራ ግርፍ ያስገረፋችሁ ሰዎች ለቀለም እንጂ ለኳርቲዝ እንዳታስቡ። ያ ማለት መሰራት ስለማይችል ማለት ነው። ሽምብራ ግርፍ ከመገረፉ በፊት ሁለት በአንድ እንደተገረፈ ያለ ቤት ነው ኳርቲዝ ሊሰራ የሚችለው ልሙጥ የሆነ ማለት ነው። አሁን የምትመለከቱት ሽምብራ ግርፍ አልተገረፈም። ሁለት በአንድ ነበር የተገረፈው። ቀጥታ ይሄ ኳርቲዝ በዚህ መንገድ ተሰራለት ማለት ነው። ስለዚህ ኳርቲዝን እናንተ ማሰራት ካሰባችሁ ምንድነው የሚሆነው? ሽምብራ ግርፍን ማስገረፍ የለባችሁም። እንግዲህ በፊት ብዙ ቤቶች ሲሰሩ የነበረው ሽምብራ ግርፍ ነው። ከዛ ላይ ቀለም ነበር የሚቀቡት። አሁን ግን ሽምብራ ግርፍ ቀርቶ በኳርቲዝ በዚህ መንገድ እየተሰራ ይገኛል። ሌላው ውድ ተመልካቾች ኳርቲዝ እንግዲህ ቤቱ ሁለት በአንድ አሁን ከላይ በኩል የምታወት ቤት ማለት ይሄ ነው። ሁለት በአንድ ማለት ከዚህ ላይ ነው እንግዲህ ኳርቲዙ የተሰራ ከጎን የምትመለከቱት ቤት ከላይ በኩል ማለት ነው። ምንድን ነው ግርፉን በዚህ መንገድ ኳርቲዝ ከተሰራ ግርፉን በጣም ይጠብቀዋል ማለት ነው። ጥቅሙ ምንድን ነው? ዝናብንም መከላከል እርጥበትን ማለት ነው። የዚህ አይነት አቅም ስላለው ቤቱ አሪፍ ነው የሚሆነው፣ ይጠበቃል ማለት ነው። ስለዚህ በዚህ መንገድ ኳርቲዝ ብታሰሩ የተሻለ ይሆናል ማለት ነው። ገና እንግዲህ ላሰባችሁ ሽንብራ ግርፍ ላስገረፋችሁ ነው። እንደነገርኳችሁ ሽንብራ ግርፍ ከሆነ ደግሞ አይሰራ ማለት ነው። ውድ ተመልካቾች፣ በሌላ አስተማሪና ቁም ነገር በሆኑ ነገሮች እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ ወሰላም ዓለይኩም ወራህመቱላህ ወበረካቱ።